ሰላም ጤና ይስጥልኝ፣ ውድ የዮሃንስ ኮርነር ቤተሰቦች፣ እንዴት አላችሁ? እንዴት ከረማችሁ? እንዴት ስንበታችሁ? አላችሁ ወይ? አለናለን። እኛ ዛሬም ዳግም ተመልሼ መጥቻለሁ። ዛሬም በተወሰኑ ጉዳዮች ላይ ለመነጋገር ነው የመጣሁት። ዮሃንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሞ አንድ ሚስጥር ልንገራችሁ፣ በቲክቶክ ገጻችን በሶስት ቀናት ውስጥ አስር ሺ ፎሎወሮችን አፍርተናል። በየአቅጣጫው ወጠር ወጠር ነው የምናደርገው ኢትዮጵያችንን በቅርብ ቀን ሰብስክራይበር እንደሚደርስ እናምናለን። እናም አሁንም ላይክ ሼር ሰብስክራይብ አድርጎ የቲክቶክ ገዛችንንም ፎሎ ማድረጋችሁን አትዘንጉ። ብርሃናማ ሀሳቦቻችንን እናሰራጭ። አሸናፊ ሀሳቦቻችንን ስፕሪድ ማድረግ አለብን። ማሸነፍና ማሸነፍ ብቻ ነው ያለን ምርጫና አማራጭ። አሁንም ዮሃንስ ኮርነራችንን ላይክ ሼር ሰብስክራይብ አድርጉት ማለት ነው የምፈልገው ያረጋችሁም ስላላችሁ እጅግ አረጌ አመሰግናለሁ። እናሸንፋለን ወይ ደግሞ እናሸንፋለን። ዛሬ በሁለት ርዕሰ ጉዳዮች ላይ እንነጋገራለን። ገዳዩ አቢይ ሚስጥሩ፣ ከባዱ ሚስጥር ተጋልጧል። የኢትዮጵያ ፖለቲካ እንደምታውቁት ቀድሞ በጮኸ ነው ቀድሞ ባለቀሰ ነው። ቀድሞ በማልቀስና በማላቀስ ደግሞ ራሱን በኢትዮጵያዊነት ካምፕ ውስጥ ሸሽጎ እናደብቆ የነበረው በቅርብ ጊዜያቶች ውስጥ ግን ጭምብሉን ቀዶ ጭምብሉን ገፎ ለማያውቀው ለማይቆረቆርለት ስሜቱ ለማይገባው ከንግድ ባለፈ ለማይፈልገው የአማራ ህዝብ የአማራ ብሔርተኛ ነኝ ብሎ ሄዶ በተሰገሰገው አይረቤ ካምፕ እጅጉን ይበረታል። ብዙዎቻችን የምናውቀው ጉዳይ ነው። በተለይም ታፈሰ እስክንድር ነጋዴ ጋበዘችው ጊዜ ምትነበር ያለችው አቶ እስክንድር ጭምብሎትን ያውልቀውም እርስዎ ለአዲስ አበባ የሚታከሉትም አዲስ አበባ ነኝ ብለው ነው ወይንስ ደግሞ አማራ ነኝ ብለው ነው? ብላ ነበርና እስክንድር ነጋን ጨምሮ ብዙዎቹ እዛ ካምፑ ሄደው ተሰገሰጉ። እኔ ከሶስት ከአራት ዓመት በፊት ጀምሮ ደጋግሜ የሚናገረው ጉዳይ አለ። የወለጋምባ ለወልቃይት ሳቅ ነው። የወለጋ መፈናቀል ለአጣዬ መፈናቀል የኮድ ጥቅሻ ነው። በትብብር የሚሰራ ጉዳይ ነው እና ፋኖ ሸኔ ሊመጣ ነው እያልኩ ነበር፣ ሸኔው ፋኖ ሊመጣ ነው እያልኩ ስጮህ ነበር። በጣም በተደጋጋሚ ከመቀስፈት ግን ሳይቆዩ ሳይዘነብቱ ራሳቸውን ገልጠው ወጡ። እነኚህ ኃይሎች በተደጋጋሚ የሚናገሩት ነገር አለ። እኔ ብዙ ጊዜ ብያለሁ። ወለጋ እሱን ተጠቅመ ሀብይ ለጋ የሚባል ገለው ቀርጸው ምናምን ገደለ ምናምን ብለው የሚል ድራማ ይፈጥራሉ። ከመግደላቸው ከመሞታችን በላይ በመሞታችን በሬሳችን በመፈናቀላችን የሚሰራው እርካሽ ፖለቲካ በጣም ውስጥን ያቆስል ነበር እና አሁን ፋኖ ትክክለኛ ማንነቱ ትክክለኛ መልኩ ተገለጠ። ምንነቱ ተገለጠ። ከባዱ ሚስጥር ወጣበት። ሰሞኑንም ይላችሁ መጣ። ሰሞኑን በማህበራዊ ትስስር ሲሰራጭ ነበረ ብዬ ስለማስብ ነው፣ አሁን ዚህ ቪዲዮ ያላካትትኩት። ላካተትኩ ብዙዎቻችሁ ሰምታችሁታል። ግደለው ገደል ነው እኮ አፈናቀል ነው እኮ አሚን ገደል ነው እኮ ሞተ እኮ መምህርን እኮ በዘርም ይመስላቸውን በቋንቋ ይመስላቸውን በትውፊት አንድ የሆናቸውን ነፃ እናውጣለን የሚሉትን ሰው ገደል ነው እኮ ይላሉ። ደጋግሞ ግን ይናገራሉ። እነሱ ምን ይላሉ? አብይ ነው የገደልን። ገዳዩ አብይ ነው። አብይማ የገደለው የናንተን የፖለቲካ ተስፋ ነው አብይማ ያመከነው። የናንተን የፖለቲካ ሽል ነው። አብይን በገዳይነት ስም እየከሰሱ አብይን በአጥፊነት ስም እየከሰሱ የገዳይነትን ማሊያ እያለበሱ በጽድቅ ስም የሚሰራ የሸቀጣም ፖለቲካችሁን አቁም። ይህ በነገራችን ላይ ሚዲያው ላይ ቁጭ ብሎ የሚሰሩትም ይመለከታል። ታስታውሱ ከነበረ ኒውዮርክና ዲሲ ቁጭ ያሉ የሚዲያ ግብረ ኃይል ነን የሚሉ ሰዎች ከአቶ ግርማ ሽጥላ ግድያ በፊት ስም እየጠሩ እንዲገደል ቅስቀሳ ሲያደርጉ ነበር፣ እንዲሞት ቅስቀሳ ሲያደርጉ ነበር። አሁን የአማራን ሕዝብ የሚገድለው ማን እንደሆነ የአማራ ሕዝብ ጠላት ማን እንደሆነ በእርግጥ አይተናል። ገዳይ አብይ ነው፣ ከሃዲ አብይ ነው ይላሉ። ከሃዲው ማን እንደሆነ እድሜ ለጀኔራል ምግበይ አሁን አይተናል። ጀነራል ምግበይ እንደተመለከታችሁት ኢትዮ ፎረም ላይ ሄዶ ንስሓ እየገባ ተመልክተናል። ንስሓ አባቱ ጋር ባዘዊ ቄስ ሞገሴን ሊመስል የሚችለው ያየዘም ይባላል። የህዋት ቄስ ሞገሴ ሌት ተቀን እንትን የሚላቸው እና ቶሎ ብለው ራሳቸውን በጣም በፍጥነት የህዋት የትግራይ ክልል ጸጥታ ቢሮ ምናምን አመጥቷል። ማን ነው ከሃዲ? ከእናንተ በላይ ከሃዲ አለን? ለምፋኖ ለምንድን ነው ወደ ወጌ የገባው ሲባል አዊ ከህዋት ጋር ወደ ወክድ ምናምን አሁን እኮ ከህዋት ጋር አብሮ እየዘመተ ነው። አሁን እኮ ከህዋት ጋር ሆኖ ሊያጠቃየ ነው። የአራት ኪሎ መንግስት የሚገለው የአራት ኪሎ መንግስት የሚያጠፋው የአራት ኪሎ መንግስት ከኢትዮጵያ ፖለቲካ ላይ የሚያጠፋው ዘመናት የተሻገረ በሽታና ሽልን ነው። የስልሳዎቹ በሽታ፣ የሰባዎቹ ድንዛዜ፣ የሰማኒያዎቹ ይሄ ቫይረስ ተለመደ በቃ ሚዲያ ላይ አጉል የተገኘ ሚዲያን በመጠቀም ዝም ብሎ አፍ ማላቀቅ፣ ሁሉም ፖለቲካ መተንተን፣ ሁሉም ፖለቲካ ማውራት፣ ከዛ ሁሉም ፖለቲካ ሲዘነክን፣ ገዳዩ እኮ አብይ ነው፣ ገዳዩ እኮ አብይ ነው። ገዳዩ ማ እንደሆነማ በራሳቸው የድምፅ ቅጅ ተመለከት ነው፣ አየ ነው። ወንድሙን የሚበላ የድመት ፖለቲካ የሚያራምድ የቁንብርስ ፖለቲካ የሚያራምድ በገዛ ወንድሞቹ ላይ ቃታ የሚመዘው ማ እንደሆነ አየ፣ ሰማ፣ ተመለከት ተመለከተ። ማን ከሃዲ እንደሆነ ከሀገሩ በተቃራኒ ቆመው ከመጣው ጋር ሁሉ ተሰልፎ አራት ኪሎ ነው የሚሞጋት። እነኚህ ሰዎች ለፖለቲካ አልተፈጠሩም፣ አልተሰሩም። ምን ነው ወደን አይደለም አሊያንስ ይፈጥሩ ራሱ ማለት ነው። አብይን ይጥላላቸው እንጂ ቀጥሎ ከሚመጣ ቀጠናዊና ጂኦፖለቲካዊ ጉዳይ ጋር ተስማሚነት ያለው ወዳጅነት ይኖረኛል ያሁን እየጠራውት ካለው እንትን ጋር አያውቁም። አዎ አብይ አህመድ ገዳይ ነው። ያንን የምንፈራውን ወደብ ብሎ ማንሳት እጅጉን የምንሳቅቅበትን ጉዳይ ፈራቻችንን ገሎታል። ዛሬ አፋችንን ሞልተን የባህር በር ማለት እንችላለን። ዛሬ አንድ በታችንን ሞልተን መጠየቅ እንችላለን። አ አብይ አበል በጣም በጣም በጣም በጣም በጣም ገዳይ ነው። ምላሳችንን ሸብባችሁ እዝነ ልቦናችንን አስራችሁ ህሊናችንን አቆርቁዛችሁ ማማተር እንዳንችል አድርጋችሁ ዝም ያሰኛችሁንን የውሃ ጥያቄ ዝም ያሰኛችሁንን የበረ ጥያቄ አዳፍናችሁን ስታበቁ እንደ ሀገር በአስም ልትገሉን ስታትሩ ያንን ስሜታችንን የገደሉ አብይ አሕመድ፣ ያጠፉ አብይ አሕመድ፣ መንገድ የከፈተልን አብይ አሕመድ፣ ነፍስ የዘራልን አብይ አሕመድ ማንም አይደለም። እናንተ አጀንዳ ለማስቀየር ነው፣ እናንተ ለሰሞንኛ ፖለቲካ ነው፣ እናንተ ለወሬ ነው፣ እናንተ ከሳምንት አይዘልም፣ እናንተ ለወር አይዘልም፣ እናንተ ለሳምንት ነው ብትሉም ቅሉ ዓለም አቀፍ ጉዳይ ሆኗል። ያንን የሳምንት አጀንዳ ያላችሁትን አጀንዳ ስለ ሀገሩ ያነሳው ሰው ሲተናነቅ ደግሞ ከተቃራኒ ወገን ጋር ወኚ ሀገሬ ነው እወጋለሁ ትላላችሁ። እናንተ ሲጀምር እኮ መገደል አያስፈልጋችሁም የድሩ ድክመት ነው እንጂ ከሞታችሁ ቆይታችኋል። ምናችሁ ይገድላል? ምናችሁ ይሞታል? ያው መቼስ ማረሚያ ምንጨት ነው። እዚህ ምንጨት ነው ብለን ነው እንጂ ብሏል ያሰይ ምንም ጥቅም የላችሁም እኮ። እንታገልለታለን ለምትሉት ህዝብ አጠቅሙ፣ ለራሳችሁ አጠቅሙ፣ ለሀገራችሁ አጠቅሙ፣ ለምንም አጠቅሙ። እነዛን የፖለቲካ በሽታዎቻችንን ነው አብይ አህመድ ይገደለኝ መሬት ላይ አውርደን ግን ካየነው ትክክለኛውን ገዳይ እድሜ ለድምፅ ቅጂዎቻችሁ ከአፋችሁ ሰማን፣ ከአንድ በታችሁ ሰማን። መምህር የምትገሉ ባለፈው ጊዜ ታስበሳላችሁ። ዶክተር የምትገሉ አንድ ዶክተር ምን ያህል ዓመት ኢንቨስት እንደሚደረግበት ታውቃላችሁ። ነገሩ አንተ ምታውቃለ፣ ጠቅላይ ሚኒስትሩን ብሎ ጅብ ቆዳና ተሩጥ አንተ ምታውቃለ። እዚህ ቆመች ጠብቀኝን መወልወል ነው ምታውቀ፣ ሌላ ምታውቀ ነገር የለም። ትግል ብለይዘ ያንን መስኪን ህዝብ ያንን ድንቅ ህዝብ፣ ያንን የዋህ ህዝብ፣ ያንን ቸር ህዝብ በእንዲህ አይነት የርካሽ ፖለቲካ ጠፍራችሁ ጠላት ማብዛት። እናንተ እኮ ራሳችሁን ችላችሁ ያለው ገዳይ የምትሆኑት ሌላ ገዳይ ነው የምትጠሩለት። ህዝቡን 360 ዲግሪ በጠላት የመክበብ ስራ ቲፒኤልፍ ተደርገው እንደነበረው ማለት ነው። ቲፒኤልፍ የትግራይ ህዝብን በቃ ብሬንዋሽ ለማድረግ እንዲመቻት በዚህም በዛም በዛም በዛም በጠላት ከበው ከዛስ ልክ እንደ ባለፈው አይነት ራሷን ማስመለጫ ግጭት ስትፈልግ 360 ዲግሪ ተከባል። ቀድማ ኮን ያስከበበችው ሆን ብላ ኮን ያስከበበችው አስባ ኮን ያስከበበችው አሁን ነኝ ሰዎች ከባባድ ሚስጥሮቻቸው ይወጡ። የጊዜ ጉዳይ ነው፣ ደግሞ አብዛኛው ሚስጥራቸው ይወጣል። እነኚህ ተስማምተው ሀገር መምራት አይደለም ተስማምተው መቃወም የማይችሉ ሰዎች፣ ጥቂት ጠብቋቸው ሲፈረካከሱ እንደ አምቤባ እዛ እና ዛ ሲበታተኑ። አምቤባ ናቸው፣ ታውቃላችኋል ብትንትን ነው የሉት። እዛው እዛው ነው ትግላቸው። የሆድ ነው፣ እኛ የምንሞተው ወጣት የሚሞተው ሰው የሚፈናቀለው ዋጋ የሚከፈለው ለነሱ የሆድ ትግል ነው። ለማይጠረቃ ለማይሰባ እና ማን እንደሆነ አይተነዋል። ዛሬ ህወሓቶቹ እየወጡ እኛ ላዘመትናቸውም አላዘመትናቸውም ያፎለምታ ነው ለፕሪቶሪያ ስምምነት ሲባል ዝም በሉ ምናምን ቢሉም ለማያቅሽ ታጠኚ ነው የምንላችሁ ለማያውቃችሁ ታጠኑ ምን እንደምታስቡ ምን እንደምታደርጉ ምን ድረስ እንደምትንቀሳቀሱ ጠንቅቀን እናውቃለን ያው ብንናገር እናልቃለን ን እና ይህንን ክስ የምታሰሙ ሰዎች ቁም ብላችሁ አስቡ አብይ ገዳይ ነው ግን የገደለው ያንን አለበ ስሜታችንን ያንን የሽንፈት ልቦናችንን ያንን ስልብ የሆነ የፖለቲካ ጨዋታና ጨዋታችንን ያንን ለባርነትና ለማጎንበስ ብቻ የተበጀ ዲፕሎማሲ መንገዳችንን ጠረገው። ከዛስ ውሃ አልን፣ ከዛስ የባህር በር አልን፣ ከዛስ ቆመን ማውራት ቻልን። አትሊስት አሁን ከጥያቄ ተቆጥሮ ሊያናግረን ሊሰማን የሚፈልግ ኃይላል የኢትዮጵያ የባህር በር ጥያቄ ትክክል ነው። የኢትዮጵያ የወደብ ጥያቄ ትክክል ነው። መልስ ስጧት። መቶ ምናምን ሚሊዮን ህዝብ ይዛ ለአንድ ሎክት ሆና መኖር በጣም አስቸጋሪ ነው። አዎ፣ እናንተ እኛ ነው ትገላላችሁ። እሱ እኛው ላይ ተጫና የረቤት ስሜትን ይገላል። ከቀልባችሁ ሁኑ። ይሄ የፖለቲካ መንገዳችሁ ብዙ የሚያዋጣ ብዙ የሚያስኬድ ብዙ መንገድ የሚኬድበት አይደለም። እሱን እናንተም እኛም ሰይጣንም ጠንቅቀን እናውቃለን። አክቹዋሊ አንዳንድ ፖለቲከኞች በተለይ በዚህ ካምፕ ውስጥ ያላችሁ ፖለቲከኞች ሰይጣን የሚበልጣችሁ በልምድ ብቻ ነው። በራሳችሁ ህዝብ ላይ እንዲህ ዐይነት ጭካኔ። ገደል ነው እኮ መንገድ ላይ ደፋ ነው እኮ ይላል። ማን ገዳይ እንደሆነ ማየን እኮ ይህ ማህበራዊ ሚዲያ ደግሞ ታሪክ ያስቀምጥልሃል። ነገ ከሌኔ ገደለኝ የገደለኝ ምናምን ብለህ ብትዋሻ አይሆንም፣ አይመጣውም ዲጂታሉ ዓለም ይዞ ነው የሚያስቀምጥልን። ልጅ ልጆች የባንዳነት ታሪክን ያነቡላል። ልጅ ልጆች የተላላኪነት ትርክትን ይመለከቱላል። የልጅ ልጆች ስትገረዝ እንደኖርክ ያሉ፣ ለሀገር በሚል ስም፣ ለኢትዮጵያ በሚል ስም፣ ለወገን በሚል ስም፣ ለህዝብ በሚል ስም የምትሄዱበትን ርቀት፣ የምትሄዱበትን ቁልቁለት፣ የምትሄዱበትን ማነስና መተናነስ ያዩታል። አትሊስት ለልጆቻችሁ የሚያፍሩበትን ታሪክ አታስቀምጡላችሁ። ባለፈው እንዳልኳቸው ነው። በዚህ ክልል ያለ ጉዳይ የሚያሰጋኝና በጣም ልቤን በጣም ሌላ ሀሳብ እንዲገባኝ እንደው ከፌዴራሉ መንግሥት ጋር ተደራድረው የሚሆን ተገደርድረው ተገደድረው የሚሆን ታስረው እንተን ቢኖ ራሱ እዛው በዛው የተደረገው የደም መቃባት በጣም ከባድ በጣም ከባድ ህዝቡን አስመርረውታል። ህዝቡን አስጨንቀውታል። ወጥቶ መግባት አልቻለም። በጣም ከባድ ነው። ይህንን ጉዳይ መፈተሽ ይህንን ጉዳይ ማየት ይህንን ጉዳይ መበርበር ለነገ የምንለው ጉዳያችን መሆን የለበት፣ ለነገ የሚባል ጉዳይ መሆን የለበት። መንግስት ይህንን ጉዳይ በደንብ አድርጎ አጠንክሮ መስራት መቻል አለበት። እነዚህ ኃይሎች በቃችሁ ሊባሉ ይገባል። አክቹዋሊ አሁንም የጥቂት ጊዜ ጉዳይ ነው። ያው የከፋዮቻቸው የሚገርዷቸው መሳሪያ የሚያሳጥቋቸው ዛር የሚልኩላቸው ሰዎች ጉዳይ ነው እስኪነቁ ነው። እና አብይም፣ በገዳይነት ስም እየከሰሱ ዋናውን ገዳይነት ማጣጣፍ ምናምን፣ ትንሽ አታስቂ። እኛና እኛ እናቃለን። አብይ የገድለልን እኮ ትልቁን ነገር እኮ አንስቶልና። አክቹዋሊ እነዛን በዘመናት መካከል ካልነሱ ሰው የለም ያልናቸውን ሰዎች ግልት አርጎ ያንን የምሰል ማንነታቸውን ግድል አድርጎ የሚያሳየን አብይም፣ ስንቱ ቀለለ፣ ስንቱ ተንኮታኮተ ስንቱ አነሰ ስንቱ በኢትዮጵያዊነት ከፍታ የጠበቅ ነው፣ በኢትዮጵያዊነት ልህቀትና በኢትዮጵያዊነት ርቀት ላይ ያስቀምጥ ነው። ሁሉ እየተነሳ ቀለለ ስንት ጉዳይ። ስለዚህ እኛ የምናውቀውን እናውቃለን። ከባዱ ሚስጥራችሁን ሰምተነዋል። ከሰሞኑም በጣም እየተሰራጨ ነው። ይህንን ከባድ ሚስጥራቸውን በድምጽ ቅጅም ጭምር ይዘን እንመጣለን። እጅግ ከባድ ሚስጥር ወጥቶባቸዋል። ሰዎችን የሚገሉበት የሚያስገድሉበት የድምጽ ቅጅዎች በጣም እየወጡባቸው ይገኛል። እሱንም ይዘን እንመጣለን። ለመጀመሪያ ያሰቧቸውን ጉዳዮችም በይበልጥ ዳሰስ ስንመለስ አለን። ያው ለሰንበት ያህል እንዲሽ ከማማቀር ዘንዳ በቂ ነው። ዛሬ ሰንበትም ስለሆነ በ በጥቂቱ ዝም ብለን ነካነካ እናድርገው ብለን ነው የሞከርነው። ያው እንግዲህ እኔ ግን ሁሌም እንደምለው እንደማይለወጥ እንድናውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል ብሎ ዮሐንስ ኮርነር ላይክ ሽር ማድረጋቸው እንዳይረሳ። አሁንም የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ቻው